ሰው ተጠቃሚ ነው። ኢትዮበር ነው ሁሉም በጣም ይሄደዋል። ገብቶሻል። ቤተሰብ አለ፣ አጎታ፣ አክስት፣ ፋሚሊ አለ። ያን ሁሉ ታሪክ ያህል ሚዲያ ላይ ወጡ። ከእሱ ከአንደበቱ የሚወጣውን ቃላት ማለት ነው። እሱ ወንድ ልጅ አደለ። ወንድ ልጅ ቆፍጥን ጠን ሲል ለሚያምር። አሁን ትናንትና በተንዘላዘለች። እኔ የመቤቴ ድንግል ማርያም ልጅ ነኝ ይላል። የእናቴ ልጅ ነኝ ይላል። አለላ እንደዛ ስርአት የሌላት ሪስፔክት የሌላት ልጅ ይዞ መጣ። እሷ ፊት እንደዛ ማድረጉ ምንድን ነው የምትይው? ተቃጥላ ሃይሚ እንድትሞት ወይም ትወደኛለች፣ እና የትማት ሄድም፣ ብቻ ብዙ ነገር እየተባለ እንደገና፣ ደግሞ ትናንትናም ደግሞ ሌላ ቪዲዮ ወጣ። እንደገና ከሶስና ያለው ነገር፣ ሶስና ራሱ ደንግጣ አለቀሰች። የሆነ ነገር ባይሆን ሰው እንዴት ነገር። ይቺ ልጅ ደግሞ ያመጣቻት ሶስና ናት። መጀመሪያ አልወዳትም ነበር፣ ቆይቼ ግን ወደድኳት። የዳኔ ነበረች። ብዙ ነገር ተናገረች እኮ ሶስና ራሷ። ስለዚህ ያመጣቻትም እሷ ናት። እና ታዲያ ምንድን ነው የሚፈረደው? ሃይሚጋ ምንም ነገር ከመጀመሪያ ከሀስከበ ድረስ የመጀመሪያው የመጨረሻ መዝጊያ እሱ ነው። እሱ ያመጣው ጣጣ ነው እንዳለ ሃይሚ እየተገለበጠ ያለው እየተገለበጠ ያለው ነገ ጧት እኮ መውደቅም አለ መነሳትም እንዳለ መውደቅም አለ። በጣም እሱ በጣም አነጠረው፣ አነጠረው ወደ ላይ አነጠረ። ልጁ ምን አይነት ማህም መሆኑን ዛሬ ገና እያወቀች ነው። እንደዚህ አይነት ቃል እኛም ሰምቶ ነው ማለት ነው እኔ ራሴ ዘገነነኝ እኮ ታ ሴት ሆኜ እኔ ራሴ እንደዚህ አይነት ነገር ተናግሬ አላውቅም። በጣም ደበረኝ። ቆልቷታል የሚለው ቃላቱ ዘገነነኝ። ከአንድ ቤት ስ ንቋታል ስለተሳደብኩ በቃ አንተ ይሉኛል አስቦ ሲጀመር ሃይሚ እኮ የተፈታተነች ነው። ምክንያቱም ከሱ አፍ ምን እንደሚወጣ ሁሉም ነገር እሷ ሴብ እያደረገች ናት። ምክንያቱም ይናገር ብሮ ያሳለፈችው ብዙ ነገር አሳልፋለች። ባለፈው መኪና ተገዛ ጊዜ የሆነ ሰው ብዙ ሰው ምናምን ብሎ እሷ ሮጣ መጣች። እሱን እንዳትነኩት ይሰማሃል፣ ለሃይሚ ብላ የሆነ ነገር አደረገ ማለት ለሃይሚ ብላችሁ እሱን እንዳታስከፉ እሱ እሱን እንዲከፋ አልፈልግም ብላ ማለት ነው። ቀድሚያዋ መጥታ ወላሂ ተጨንቃ ተጨንቃ ነው የተናገረች ማለት ነው። የእሱ ስኬት ማለት የኔ ስኬት ነው። እሱ የሆነ ነገር አደረገ ከዛ እናንተ መታችሁ ለሃይሚት ምናምን ብላችሁ እሱን እንዳታስከፉ ምናምን ይሰማዋል ምናምን ብላ ማለት ነው። ወላሂ ተናገረች። እሱ ግን እሱ ግን ይሄ ነገር ምንም እዚህ ያለ እንትን አይደለም። ምክንያቱም የምናገረው ነገር እንደ ወንድ ልጅትና ልጅ ስትሄድ ምንድነው ያለው እሷ ሌላ አለም ውስጥ ናት አለ። እንደ እሱ መስሎት ማለት ነው። እንደ እሱ መስሎት ነው። አዎ ልክ እንደ እሱ መስሎት ነው። እሱ በአጭር ጊዜ ይገባ የለ እሷ ደግሞ የዚያ ሴት እሱ ለማለት በጣም አደገኛ ቆንጣጣ ሴት ናት። ሴት መሰሎች እኛ ሁለቱም አንድ ላይ ሆኖ የሚመጡ ቢመጡ እንወዳቸዋለን። ብዙ እንትን አላቸው ግን ቢሆንም እንደ ሴት ልጅ ይሰማናል። ምክንያቱም እሱ ይሄ ሲዲቡ ሲነገር ማለት አንድ ነገር ንገርሽ ማለት ነው አንድ ላይ ተመልሰው ቢመጡ ማለት ነው እንዲህ ሚዲያ ላይ ብሽቅ አድርጎ አበሻ ቅጧት ተድጓት አንቺ የአንቺ ልጅ ናቸው እነሱ ይበልጡሻል ምናምን እያለ ከዚህ ልጅ ጋር ነው ህይወት የሚቀጥለው ነገ ጧት ከዚህ ጋር ነው እንደዚህ አይነት ነገር የሚጀመረው ቢመጡ ራሱ ራሱ ንጃ ወይ ንይድንገር ሳዱብ ሳዱብ ይሄ ነገር እሱ አሁንም አውቆ ማለት ነው። አውቆ ሰው ምን ይለኛል ብሎ እኔ ለስራ ብዬነው እንጂ እንደዚህ የተናገርኩት እኔ አላቅም። እንደዚህ አይነት ስድብ ካለ አዎ፣ ሊታረቅ ይችላል። ግን ደግሞ እውነተኛ ነገር እያወራ ከሆነ ይሄ ስድብ ለእንኳን ለአሁኑ ለአብሮ መቆየት ማለት ነው እኔ እንጂ ለአንድ ለእውነት ቀንም እኔ ከእሷ ጋር ለእሷ ይሆናል ብዬ አላስብም። እንደዚህ አይነት ሰው እኔ ለእሷ አልመኝላትም። ከኢትዮጵያ ወንድ ለት እንደዚህ ሲያወንድ መጨረሻ መጨረሻ ጊዜ ነው አየውት ወላሂ ምክንያቱም አንደኛ፣ በግሩፕ እኮ እንደሚያወራው ሚዲያ አንደኛ ነገር ማለት ነው። በውስጥ በኩል እኮ በውስጥ ያወራቸዋል ሚዲያ፣ እሱ እኮ ማለት ነው በውስጥ እያወራ ነው። ሳዱ ልንገርሽ ነው። እና ያው አንዳንድ ደግሞ የሆነ ሚዲያ ላይ የሚታየ ሳይሆን የሆነ ኪስ ማድረግ አትፈልግም፣ አላማ ያላት ናት፣ ሁሉ ነገር ቆጥባ። ደግሞ እኛ አሁን ቡሩክን ጠልተን ሳይሆን መጀመር ሲመጣ ማንነቱ ሰውን የሚሳደብ ቢሆን ይህ ሰውን የሚያመናጭቅ የሚሳደብ ሰውን ቢሆን ጸባው ነው እሱ ሰው ይሳደባል፣ ችግር የለውም እንላለን። መጀመሪያ ሲመጣ በቃ ጻድቅ ሆኖ መቶ ሰው መጨረሻው ደግሞ ሲጠግብ ሁሉ ነገር ሲያገኝ እንደዚህ ከሰው መጨረሻ ሲሆን ግን ያሳፍራል። መጀመሪያ ግን ቢሆን ምንም ናፍዬ ከታች የጻፈችው ነገር ልክ ናት እያዋረዱ ስራ ነው ወይ ልክሽ በጣም በትክክል ነው ስለዚህ ማለት ነው እውነቱን ነው ሁሉ ነገር በትክክል ነው ማለት ነው እኔም በምነው በዛ ነው ልክ ናት ትምህርት ልክ ናት ግን እሱ ደግሞ እንደ ወንድ ልጅ ጎድኞቹን የእሱ ጋር ከሱ ጋር ወደ ብታጀር ከአዲስ አበባ የመጡ ጎድኞቹ ሁሉም እያያደን እንደ ሁሉም ሁሉም ማለት ነው። እንደሱ የምናገሩ እንደሱ የምላላጡ ወንዶች አይቻል አቀፍም ቢሆንም እሱ ፍላጎት ነው። ያኔ ወንድ ነው እንደፈለገ ያለ ግን

ግን ደግሞ ሃይሚ ልጁ ምን ብላለች? እኔና እሱ ብዙ ነገር ስላሳለፍ ከአንተ ትንሽ ነገር ስለሚፈልግ በኋላ አንተ በንዴት ስሜታዊ ሆነ መጥፎ ነገር ከተናገር ወንዳ ሰደበችኝ ብሎ ስለምናገር አንተ ዝም በል እኔ መልስ አለው ብላ ይዛ መጣች። ብቻ ከኔ ጋና ብላ ይዛ መጣች እንጂ እሱ መናገር አጥቶት አይደለም። ግን እሱ ደግሞ በተቃራኒ እሷ ስደባት እንደፈለግሻ አርጋት ብሎ እያሰደባት ነው። አሁን እሱ ልጁ ተናዶ አንተም እንደዚህ ነበር፣ ይሄው ሰደበችኝ፣ አይታችኋል አይደል? ደንሶች እንደዚህ ያደረገችኝ ወንዲዛ ብሎ ለመናገር ነገር ለማለበት እሷ ደግሞ የተማረች ሴት ስለሆነች እንደዚህ ያደረገች ችግር የለውም። የእሱ ስድብ ግን እሷ ሰው እንዲያፍርበት ነው፣ እንዲ የሚያደርገው እሷ ምንም አረጋት። ያው እናቃራለ። ወላ አይ እኔ የምለው በቃ የማይፈላለጉ ከሆነ ይሄ ናህል ከደረሱ ያሳለፉት ነገር ሁሉ ረስቶ ይሄ ናህል ደርሷሉ። የማይፈላለጉ ከሆነ ለምን ይገናኛሉ? እርስ በራሳቸው በቤጃ እንትናቸው አይሰሩም። ለምን ይገናኛሉ? በቀንቀን ይሄ ስድብ ከሆነ በዚህ ሳምንት ሙሉ ቀን እኮ ስድብ ብቻ ነው የሚመጡ ቪዲዮ ስድብ ነው የሚመጡ ቪዲዮ ስድብ ነው። ወላ በቃ ለመገናኘት እኔ አንድ ደግሞ የምገርመኝ እኔ እነሱ ፍቅረኛ ሞች አይደለንም ብለዋል አይደል? እንገራቹ እነሱ ፍቅረኛ ሞች አይደለንም ብለዋል። ለምን ይገናኛሉ? ለምን ይሰዳደባሉ? በቃ ፍቅረኛ ሞች ካልሆኑ አይኔም የሥራ ሰው ዘንድ ጓደኛ ለምን ዝም አይሉ? ፍቅረኛ ሞች ካልሆኑ ለምን ይመጣሉ? ይጨቃሉ? ጓደኛ ከሆኑ አብሮ ያሳለፈው ራሱ ያስታወሱ አይደለም። እነዚህ ልጆች እኮ ብዙ ነገር አብሮ ያሳለፈው ይጋ የደረሱ ልጆች ናቸው። ግን እሱ ረስተዋል። እንደዚህ ከሆነ ደግሞ ተጋብቶ የወለዱ ሰዎችም እኮ እንደዚህ ተገናኝቶ ተገናኝቶ አስተዳደቡ በሂግ ብቻ ጨርሶ ይህ በቃ ይለያያሉ። ወላሂ ወላሂ የወደ ትንቄት ትንቄት ይሄ ሁሉ ሰው እነሱን እየለመነ ጓደኞቻቸው እነሱን እየለመኑ ምፍታ፣ ራሱ ስንቴ፣ አሁን አራተኛ ጊዜ ነው። ግን ምፍታ ምንም ይሁን ምንም የነሱ ታላቅ ነው ይሄ በቃ ለወደን ስም ክብር እየሰጠው አይደለሁም። አሁን ላይ ማለት ነው። ወላ እንደኔ እንደኔ ከሆነ ደግሞ አለመገናኘት እሱ ሁሌም ከሃይሚ አፍ ክፉ ቃል ታውጣት ስለ እኔ ክፉ ቃል ዝም ብላ ትናገር ብሎ እየፈለገ ነው እሷ ላይ። እሷ ደግሞ የተማረች ሴት ናት፣ መቼም አትናገረው። እሱ ብቻ ነው ተዋርዶ የሚቀር ሁሌ እየመጣ እሷ እየሰደባት ወንድ ሁኖ ሴቺ ሴትን ሴትን እየሰደባት እያንቋሸሻት ኦዴንሶቹ እንዲጠሉ እያረጋት፣ ግን እሱ ነው እንጂ የተዋርዶ የሚቀር እሷ መቼም መቼም የተማረች ስለሆነች ዝም ትላለች ዝም ምንም አትናገርም፣ ምንም ደግሞ ማለት ነው። አሁን ላይ ሃይሚም በቃ ያኔ እሱም የማይፈላለጉ ከሆነ በራሱ ፔጅ ትምጣና ከማንም ጋር እንደ ድሮ እነ ሙቢ ጋርም ከወንድሞቿም ጋር የፈለገችውም ሰው ጋር ሰላም ሆና መስራት፣ እሱም የፈለገ ሰው ጋር ይስራ። አይፈላለጉማ። እንደዚህ ከሚሰዳደቡት እኛ ደግሞ ምን እንማር ከነሱ? አስጠላ ነው እኮ የነሱ ቪዲዮ ማየት ራሱ አሁን አለ እኮ ማያ፣ እኛ እኮ አልተሳደብንም። እየሰደብን ነው እንዴ? እየሰደብን አይደለም እኮ እነሱ የምናገሩት እንጂ እኛ ማንንም አንሳደብም። አንሳደብም ለምንድን ነው የምንሳደበው? እነሱ ሰላም ሆነው ቢሞት መምጣታቸው ነው የምንፈልገው እንጂ እነሱ ማንንም አንሳደብም። ለምንድን ነው የምንሳደበው? ወይ ደግሞ አስጠራቅ የሚለው ምፍታም ሆነ ማለት ነው። ሙሽ ግዴታ ካሜራ ፊት አምጥቶ እነሱ ማስጠረቅ፣ አራት ሰው መጥቶ ሁሌ ይመጣላት ሀይሚ እና ብሩክ ናቸው፣ ችግር አለባቸው እነሱ። ከካሜራ ጀርባ ማስታረቅ ካልተቻለ ማለት ነው፣ ካልተቻለ ደግሞ ካሜራ ፊት ለፊት አብቶ ሁሌ ሲመጡ ጸር በቀደም እኳን ቅባል እየቀለደባት ነበር አይደል እንዴ? በቀደም ሁለታችን ሲያመጣ እየሳቀ እየቀለደ በቃ እያሾፈ ነበር። ኖ ኖ፣ ውዴ ከካሜራ ጀርባ ለምን አስታረቁ? አዎ እሱ ብዙ አይደለም እንዴ? ቁጭ ብሎ አውርዶ ከፈለጉም ካልፈለጉም በቃ ከካሜራ ጀርባ መጨረስ፣ ከጨረሱ በኋላ ካሜራ ላይ ማምጣት

ለማንኛውም ማለት ነው እኔ ስራለ ቢሎጣ ነው። አንድ ነገር ልንገራችሁ። እሱ ወንድ ከሆነ የሚፈልጋ ታይም የለውም ነው የሚያከብራት የሚወዳት የሚያፈቅራት የራሴ ነሽ ብሎ የወደፊት የህይወት አጋር ነሽ ብሎ እንደ እህታችን ነሽ እንደ ታናሽ እህታችን ናት ሲሎ

መናገር የምፈልገው ምንድነው፣ የሚፈልጓት ቢሆን ኖሮ ቤተሰቦቿ፣ ወንድሙ እየመጡ በሰዓቱ በትኩስ እየተለመነ ነበር፣ መጥተው ማስታረቅ ይችሉ ነበረ። እባካቸውን ታረቁ ብለው ወንድሟቸው ቢቆጣቸው በአንድ የመለሱ ነበረ። ኦልሬዲ ቤተሰብ ራሱ ሃይሚን የሚፈልጓት አይደሉም። ቢፈልጓት ኖሮ ያስተካክሉት ነበረ። ሃይሚ ግን እንደ ቤተሰብ፣ እንደ እህት፣ እንደ እናት ሁሉም ነገር ሁና እሱ ሲከፋው ስንቴ ነው ዝቅ ብላ ተንበርክካል ስሞ ነበረ፣ ይቅርታ ብላ አወነበሰችል ለምን እንደዚህ አደረግሽ? ተብላ ቲክቶክ ላይ ብዙ ነገር ተብላለች። እሱ አንድ ይቅርታን እግዚአብሔር ፈጣሪው በየሁላችን በምናመልከው አምላክ ይቅርታን ይጠይቃል። ይቅር ማለት ደግሞ ምንም ማለት ለምትወድል መስዋዕት ለከፈለች ልክ ሴት ይቅር ማለት ምንም፣ ተበዳይዋ እሷ፣ ይቅርታም ጠያቂዋ እሷ መሆን አለባት እንዴ? ለምን እሱ የሚመራው በሴት ስለሆነ እዚህ ጋር ሴቶች አሉ የሚመሩት ሴቶች ናቸው አለችለት ሶስትና እቺ ልጅ አለችለት አንተ ራስክን አስከብር እንጂ ለምንድን ነው እንደዚህ አንተ እኮ እንዲህ ነው እየተባለ ይበላል ይሞላል እንጂ በፊት ከብሩክ መቼ ነው ቀና ብሎ የሰው ልጅ እንደዚህ አፉን ከፍቶ የሚናገረው ሚዲያ ላይ ለሰው ልጅ ያለው ሪስፔክት ሰውን እንዴት ነው የሚያከብረው አንድ ቀን እኮ በሰው ፊት እንዲህ ተናገሩ አይደለም የሆነ ቃል ስናገር ሃይሚ እኮ ራሱ ቆይ ቆይ እንደዚህ አይደለም እኮ እኔ ቆንጆ አሁን ብሎ የሚያስተካክለው ልጅ በአንድ ጊዜ ማግኘት መለወጥ በሰው የሚመራ ከሆነ ይሄ ነገር ገደል ነው እንጂ የሚከተው ወደዛ። ገ ትንሽ ቆይቶ ደግሞ የሆነ ነገር ከነዚህ ከሁለት ሴቶች ደግሞ የሆነ ነገር አድርገው ከሀይሚ በጣም እንዲቆጥላት እንዲያለ ያየት አድርገው የሆነ ቪዲዮም ሰጥተው ይለቃሉ። እመንኝ ማለት ነው። እና ስለዚህ ማለት ነው ያ ሁሉ ቃላቶች ያ ሁሉ ንግግሮች የት ገቡ? እንዴት የሰው ልጅ ሚዲያ ላይ ሚዲያ ሰው እኮ ነው ለዚህ ያደረሰው አይደለ እንዴ? ኦዴንስ እኮ ነው ለዚህ ያደረሰው ኦዲዬንስ እኮ ለዚህ ያደረሰው። ለኦዲዬንስ ምን ዓይነት ሪስፔክት አለው? ምን ዓይነት ቦታ አለው? ይሄን ቃላት ብናገር ቃላት እንደዚህ እሱ ምንም አልመሰለውም፣ ቦታ አልሰጠውም፣ አላከበረም። ሰውን እንኳን ሃይሚ ያከበረው ኦዲዬንስ እናክብራል። የእናቴ ልጅ ነኝ አለ። እኔ የእናት ልጅ እናት ወዳጅ እ እንደማይሆን ከሆነ የእናት ወዳጅ የሚለው

እና ልልሽ የፈለግኩት ምንድን ነው ማለት ነው ይሄ ነገር መቀጠል የለበትም። ህይወት ይቀጥላል። እኛ ሴት እንደሆነ ወጣት እንደሆነ እንደ ወጣት ናታችን መዘቅዘቅ፣ መሰደብ፣ እንዲህ ሚዲያ ላይ የመጡ ማንቋሸሽ አንቺ ቆልቷታል ምና ቅብጣም ስቱፒድ የሆነ ቃላት እየተናገረ አፉን እየከፈተ ጭራሽ ካይ ሚዲያ ህይወት ሊኖር ቤተሰቦቿ እህቶቿም ተናግረዋል ትናንትና ህይወት የምትፈልግ ህይወት ጠንካራ ህይወት ነው ግን አሁን ቅዱስን አምጥተዋልቻል ን የምታመጩ